ጤና ይስጥልኝ ውዲያ ልታዩ ቤተሰቦች እንዴት አላችሁ እንደምን አላችሁ ዛሬም አዲስ ቪዲዮ ይጀላችሁ መጥቻለሁ አይቲንክ አዲስ እንኳን አይደለም እስኪ ያው አማርኛን በደንብ ማንበብ ለምትችል ወይም ፊደላትን በደንብ ላወቃችሁ ደግሞ እንግሊዘኛውን ታጠኑ ዘንድ ተጨማሪ ቪዲዮ ይጀላችሁ መጥቻለሁ ያኛው እየከፋፈልኩ ማስረዳችሁ ወይም ጀማሪዎች እንዳለ ሆኖ ይሄኛው ደግሞ ከሀ እስከ ፖ ያሉትን ሁሉንም የአማርኛ ፊደሎች ከእንግሊዘኛው ጋር ቀላቅዬ ዛሬ ላስነበባቸው ነው እና እነዚህን እንግሊዘኞችን ለማወቅ በተለይ እንግሊዘኞቹን በደንብ ለመሸምደት ይረዳ ዘንዳ ይህን ቪዲዮ ሰርችላቸው ሰርችላቸዋለሁ ኦኬ፣ በደንብ ተከታተሉኝ። በዚህ ብቻ ራሳችሁን መቀየር ትችላላችሁ ማለት ነው። ብዙ ሰዓት ትቆዩ፣ ብዙ ሰዓት ትለፉ፣ ይህን ቪዲዮ ብቻ በመከታተል ቪዲዮን ሼር፣ ላይክ፣ ሰብስክራይብ ማድረግ አትርሱ። ተከታተሉኝ። መልካም ንባብ። የመጀመሪያዋ ሀ ስንል እንግዲህ ሀ እንደሚታወቀው አማርኛ ፊደሎች ግልጽ ነው፣ ታውቋቸዋላችሁ። ማታውቋቸውም ደግሞ ው ተከታተሉኝ። ሀ ሁ ሂ ሀ ሄ ህ ሆ። ኦኬ፣ እንግሊዘኛው ሀ ሁ ሂ ሀ ሄ ህ ሆ

ሲ ሳ ሴ ስ ሶ ሶ። ከአሁን በፊት አንድ ሰ አሳይቻቸዋለሁ አደለ? እቺ ደግሞ ሁለተኛዋች ው ሞክሽ ፊደላት የሚባሉ ስላሉ ተደጋጋሚ ተመሳሳይ ድምፅ የተለያየ ቅርጽ ያላቸው አልፎ አልፎ ፊደላት ስላሉ እነዚህ ናቸው። ሁለተኛዋ አሳነች ማለት ነው። ኦኬ፣ ያው እንትን እንዳይላችሁ ግልጽ ለማድረግ ያክል ነው። ሰ እንግሊዘኛ ነው። ሰ ያው ሰ ሰ ነው እንግሊዘኛ በተመሳሳይ ፊደላት ነው የሚወከለው ያው ድምፁም ፊንትኖችም ቅርጻቸውም ተመሳሳይ ነው ማለት ነው። ሰ ሱ ሲ ሳ ሴ ስ ሶ ሶ ሼ ሹ ሺ ሻ

ኦኬ። ቼ ቹ ቺ ቻ ቼ ቺ ቾ። እዚህ ጋር ምናልባት አዲስ ነገር ከሆነባቸው ሶስት ሌተሮች አሉ። ቼ የሚል የእንግሊዝኛ ሌተር ስለሌለ ሲኤችን እንደ ቼ እንጠቅማለን። ሁለት አድርገን ማለት ሁለት አድርገን አጣምረን ሲኤች ሲኤች ቼ ብለን እንጠቅም። ቼ ቹ ቺ ቻ ቼ ቺ ቾ ለዚህ ብቻ አይደለም። ሼን አይተናል። አልቀውን በፊት ሼን አይተናል። ሼ ኤስኤችኢ ይሆናል ማለት ነው። ኤስኤችኢ ከዚህ በኋላም ኜ ምናምን የሚሉ ወደ ታች የምናያቸው ይሆናል። ሁለት ሁለት ሌተር የሚወከሉ የአማርኛ ፊደሎች ስላሉ እነዚህን ግልጽ አድርጎ መሄድ አስፈላጊ ነው። አሁን ችን ብቻ አይተን ሲ ወይንም ደግሞ ሀ ብለን እንዳንሄድ ሲኤች ባንድ ላይ ከሆነ ቼ ብለን ማንበብ እንዳለብን ከዚህ ጋር ትኩረት መስጠት አለብን ማለት ነው። በደንብ እነዚህ ነገሮች ላይ በደንብ ትኩረት መስጠት ይገባናል ማለት ነው። እዚህ ጋር ደግሞ እንግዲህ ሶስተኛዋ ሀ ነች። ሶስተኛዋ ሀ ማለት ነው ሀ ሁ ሂ ሀ ሄ

አሁንም እዚህ ጋር እኚ ሁለት ሌተሮችን በአንድ ላይ አጣምራ ትይዛለች ማለት ነው። እንግዲህ ቺ ኢ መደበኛነት አናባቢ ስለሆነች ኢ የትኛውን ቦታ ላይ ያለች፣ ግን ጂ ኤን ሲሆን ኜ የሚል ድምፅ እንዲመጣ ተደርጓል ማለት ነው። በሁለት ፊደል ተወክሏል። ኜ የሚል የእንግሊዝኛ ሌተር የለም አይደል። ስለዚህ ጂ ኤን ሲሆን ኜ የሚል ድምፅ እንዲኖረው ነው የተወከለው። ሁለት ሌተር አለው ይሄም ማለት ነው። እነዚህም ትኩረት መስጠት ያስፈልጋል። እዚህ ላይ ማለት ነው ኜ ኙ

እዚጋ ሙሉ በወሎች ናቸው የተሰበሰቡት። ሙሉ በወሎች ማለት ነው። በወሎች አሁን እነዚህ ኤ ዩ አይ ኤ ኢ ኦ ምናምን እነዚህ እንዳለ በወሎች ናቸው። በወሎች ብቻ ናቸው። እንደ አሚን ነበሩ ማለት ነው። አበራሷ ተነባ አናባቢው ስለሆነች እዚጋ አ ኡ ኢ አ ኤ ኤ ኦ ስለዚህ በምንጽፍ ሰዓት ኤ ብለንም ስንጽፍ ኤ ብለንም ስንጽፍ ኢን ነው የምንጠቀም ማለት ነው። ኤ ብለንም ስንጽፍ ኤን ኢን እንጠቀማለን ማለት ነው። እዚጋ እነዚህን ሞክልናዎች በደንብ ማየት ያስፈልጋል። በደንብ ማየት ያስፈልጋል ማለት ነው። ኦኬ። ከዛ ቀጥሎ ከነች ከ ኩ ኪ ካ ኬ ክ ኮ ኮ ኬ እዚያ ቅድም በቀ ተወክለ አግኝተናት ነበራል። እንደነገርኳችሁ በቀ ና በኬ በከ ትወከላለች ብዬ ነገራችሁ ነበረ። አሁንም ያው ደርሳ አየናት። ከ ቅድም ቀ ብለን ይችን ነበር ያነበብናት። አሁንም ከስንል ይችንን ነው የምንጽፋት ማለት ነው። ሁለት ፊደሎች ላይ የምትወከለው ከ ኩ ኪ ካ

ው ዎ ው ዎ እስኪ እዚህ ጋር ትንሽ ለየት ያለ ኬዝ ላሳያችሁ ማለት ነው። እዚህ ጋር እነዚህን ድምፆች በደንብ ተከታተሉኝ። እስኪ ዎ ው ይላል እንግዲህ ው ሲል በደንብ አድምቱት። ዎ ው ውይ ዋ ዌ ው ው ው ው ተመሳሳይ ድምፅ ነው ያለው፣ ማለት ነው ተመሳሳይ ድምፅ ው ቅጥያ ዝችጋ መሀል ላይ ነበር መቀጠል የነበረበት። ስድስተኛ ድምፁ ላይ ግን በድምፅ ተመሳሳይ ነው። የድምፁን ተመሳሳይ ነግራቸው የፈለጉ ወ ው ው ው ው ነው ድምፁ። እዚህ እንግሊዘኛው ላይ ስንመጣ ግን ዎ ዉ ሲሆን ዉ ሁለተኛው ደብሊው ዩ አለ ዌ ዉ ሲሆን ግን ስድስተኛ ድምፅ ላይ ደብሊው ብቻ ይሆናል ማለት ነው። ደብሊው ብቻ ይሆናል ማለት ነው። ዉ ዉ ነው የሚለው ድምፁን ስንትን ስትሉ ስታነቡት ዎ ዉ ወይ ዋ ወ ዉ ግን እዚጋ አገባቡ ደብሊው ዩ እና ሁለተኛ ድምፅ ስለሆነ ዩ ይጨምርለታል። ስድስተኛ ድምፅ ሲሆን ግን ለብቻው ይሆናል ማለት ስለዚህ ው ብላችሁ በምትጠቀሙ ሰዓት ይህንንም ይህንንም በምትጽፉ ሰዓት መጠቀም ትችላላችሁ ማለት ነው። ከዛ ዎ እና ዎ ነው። እንግዲህ እዚህ ጋር በቅርጽ ይለያያል። ዎ የመጀመሪያውና የመጨረሻው ዎ ዎ ው ድምፃቸውን እንትን ማለት ትችላላችሁ። ዎ ዎ ነው፣ ተመሳሳይ ነው ድምፃቸው ኦኬ፣ አጻጻፍ ላይ ስናይ ለምሳሌ አማርኛውም ላይ በግልጽ በእንትን ይለያያሉ፣ ግን ሁለቱንም መጠቀም እንችላለን ማለት ነው። ዎ ብለን ትንባል በምን ሰዓት ሁለቱንም፣ አብዛኛው ግን ለምሳሌ ሰዎች በምን ሰዓት ሰዎ እንጠቀማለን ሰዎች። ኦኬ፣ ወደ እንግሊዝኛው ስንመጣ ዎ ስንል የመጀመሪያው የሆነው ምንድን ነው ደብሊው ኢ፣ ልክ የመጀመሪያ ድምፅ እንደ ማንኛውም ኢን ያስከትላል ማለት ነው። ዎ ነው የሚለው ግን ኢን ያስከትላል መጨረሻውም ዎ ሲል ደግሞ እንደ ማንኛውም ደግሞ ፊደላት ዎ መጨረሻ ድምፅ ላይ ኦን ያስከትላል ማለት ነው። ዎ ዎ ዎ ዎ ዎ ስትሉ ያው በምትጽፈው ሰዓት ግን ድምፁን ተመሳሳይ ድምፁን ስለማይቀይረው ድምፁ ተመሳሳይ ስለሆነ እዚችንም ዎ መጠቀም ይችንም ዎ መጠቀም ትችላላችሁ ማለት ነው። ኦኬ ወደ ሁለተኛዋ አ አለፍን። የሞክሽ ፊደላት እንዳሉ ነግሬያቸዋለሁ። ወደ ሁለተኛዋ አ አልፈናል። ሁለተኛዋ አ የብቻ ተዝጋ አ፣ ኡ፣ አ፣ ኤ፣ እ፣ ኦ ያው አ ስለሆነች እንግዲህ ይችኛዋም አ ስለሆነች ቅድም እንዳሳየዋችሁ ልክ በቫወል ሌተር ስብስብ ነው የምትወከለው ማለት ነው አ ኡ ኢ አ ኤ ኦ። ያው በነገራችን ላይ እነዚህ የሚጻፉት አ በአ የሚወከሉት እነዚህም ቢሆኑ በወሎች አንዳንዴ ተነባቢ የሚሆኑበት አጋጣሚ አለ። እንግሊዝኛ ላይ ስታየዋቸው ከቃሉ በፊት በሚመጣ ሰዓት፣ እራሳቸውን ችሎ የመነበብ እድል አላቸው። ለምሳሌ ኢ አናባቢ ናት። መሀል ላይ እየገባች ድምፅ ትሆናለች እንጂ ራሷ ድምፅ አትሆንም። አናባቢነት እንላለን። ግን በመጀመሪያ መጣ ኢትዮጵያ የሚል ድምፅ እንዲሰጠን ታደርጋለች ማለት ነው። ኢትዮጵያ የሚለው ላይ መጀመሪያ ላይ ትገኛለች። ስለዚህ በራሷ መነበብ ትችላለች። አልፏ አልፏ የአነባቡ ስልት ሌላ አይነት አገባብ ቢኖረውም ራሷም ተነባቢ የምትሆንበት አጋጣሚ ስላለ ሁሉም ሁሉም አጋጣሚ ለምሳሌ ኢንቦክስ በአይ ቢስ ጻፍ በኤ ቢጻፍ ደግሞ ብዙ አለ። አርም አክስ፣ ምናምን ብዙ በዚህም ቢጻፍ ኦክስ፣ በዚህም ቢጻፍ ዩኒቨርሲቲ፣ ዩኒፎርም በዩ እንደዚህ ስለሚጻፉ ከቃሉ በፊት ሲሆኑ ራሳቸውን ችለው ይነበባሉ። ኒዌ ግን አናባቢ ናቸው፣ ተነባቢ አይሆንም። የራሳቸው ድምፅ የላቸውም። ድምፅ ነው የሚሰጡ እንጂ የራሳቸው ድምፅ የላቸው። ስለዚህ አ አን ሙሉ የሰባቱን ቤተሰቦች ወክሎ ይመጡና ከቃሉ በፊት ሲመጡ ራሳቸው ተነባቢ ይሆናሉ ማለት ነው። ኦኬ፣ ወደሚቀጥለው ስናልፍ፣ ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ፣ ዞ። ኦኬ፣ ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ ዞ ዞ ኦኬ። ም ዤ ነው ዠ ዡ ዢ ዣ ዤ ዥ ዦ ዦ ኦኬ። ይህም በሁለት ፊደላት ይወከላል ወይም በሁለት ሌተር ይወከላል በዜድና በኤች ተወክሎ

ጠ ጡ ጢ ጣ ጤ ጥ ጦ ጦ። ጠ ኦኬ፣ ይቺን ፊደል ተ ላይ ከላይ ተ ላይ ደግሞ ተወክለ አይተናታል ማለት ነው። ተ ወይንም ጠ ብለን በእንግሊዝኛው ስንጠቀም ቲ ናት፣ በሁለቱ በተ እና በጠ የምትወከለው ቲ ናት ሁለቱም ፊደል ላይ ትወክላለች። ቲ ላይ አንብበናል። አሁን ደግሞ ጠ ብለን ስናንብ ለጠ የምትወከለው ቲ ናት ማለት ነው። ጠ ጡ ጢ ጣ ጤ ጥ ጦ ጦ ጨ ጩ ጪ ጫ ጮ ጮ። ሲኤች ሲሆን ቅድም ቼ ብለን ነበር ያነበብነዋል። ሲኤች ሲሆን ቼ ብለን አንብበነዋል። ለጭም ተጨማሪ ብለን መጻፍም ስንፈልግ ሲኤችን እንጠቀማለን ማለት ነው። እዚህጋም ለሁለት ፊደሎች ሲኤች ለሁለት ፊደሎች ትወክላለች ማለት ነው።

እዚህ ጋር ደግሞ ቲኤስ ቲኤስን በአንድ ላይ አድርገን ፀ የሚል ድምፅ እንዲሰጥ ሆኗል ማለት ነው። ቲኤስ በአንድ ላይ ጸ ይሆናል። ጸ ጹ ጺ ጻ ጼ ጽ ጾ ጾ። ይቺም ጸ ነች፣ ተመሳሳይ ይቺም ጸ ነች። ጸ

ውድ ተመልካቾቻችን እንግዲህ ሙሉ የአማርኛ ፊደላት ማለት እነዚህ ናቸው። ከእንግሊዘኛ ሌተሮች ጋር በአንድ ላይ ተወክለው የምናገኛቸው ሰላሳ አራት የአማርኛ ፊደላት የምንላቸው እነዚህ ናቸው። እንግዲህ በሂደት ላይ ያላችሁ አንዳንድ ሌተሮች የቀራችሁ የተቸገራችሁ፣ ለማስታከያነት ወይም ሙሉ የሆነ ቪዲዮ ሰርች ላችኋለሁ ማለት ነው። ቪዲዮን ከወደዳችሁ ላይክ፣ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ከወደዳችሁ ለሌላ ለጓደኞቻችሁ ሸር አድርጉላቸው። በኦንላይን መማርም ለምትፈልጉ በስልክ ቁጥራችን፣ በ0945 66 32 42 በዋትሳፕ፣ ኢሞ፣ ቴሌግራም አናግሩን። ኦንላይን እናስተምራለን። ሰላም።